ሲጀመር አንተ ለሴት ልጅ ስቃይ ሆነ የተፈጠርኩ አረመኔ ሻካራ ሰው ነህ። ኑሃሚን ምን ያህል ከባድ እንደሆነ ታውቃለህ? በቃ በቃ እንደሆነ የሚገባ ልክ ቁማሩን ከተበላ በኋላ ነው እስካሁን

ኑሃሚንን ተቀራርበው አይታቸዋለች። እንግዲህ አሁን ላይ አምራን ስታያቸው በጣም ደንግጣለች። ምክንያቱም የምታስበው ምንድን ነው ድሮም ቢሆን እንግዲህ ኑሃሚንን አምራን እንግዲህ ስለምትፈራት ከናሁም ጋር አንድ ላይ ሆነዋል ብላ ነው አሁን ላይ የምታስቡ። ስለዚህ አምራን ምንድን ነው የምታደርገው? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮመንት ሊያስቀምጡኝ። እንግዲህ ኑሃሚን ናሁምን ተጠግታው የነበረው ምንድን ነው አይኖ ውስጥ እንግዲህ የሆነ ነገር ከብቶበት እንድታወጣለት ነው፣ ውፍ እንድትልለት ነው እየጠጋችው የነበረው ነገር ግን አምራን ደግሞ እንግዲህ ሁለቱ ተቀራርበው ስታያቸው ሌላ ነገር የጀመሩ ነው የሚመስላት ማለት ነው። ወይም ደግሞ ሌላ ነገር ያላቸው ግንኙነት ያላቸው ነው የሚመስላት። እንግዲህ አሁን ላይ አምራን ተጨንቃለች። ምክንያቱም ድነው ኤርሚያስ እንግዲህ በያዘው ቪዲዮ እያስፈራራት ገንዘብ እንድታመጣ እያደረጋት ነው። እሱ ብቻ አይደለም፣ ሌላ ምንድን ነው ያላት እንግዲህ አጣይ ደግሞ ከናሆም ጋር ከተጋቡ በኋላ እንግዲህ ብሩን ወስዳ ወይም ደግሞ ሀት ንብረት ተከፋፍላ እሷ ናምን ልትፈታው ስትል እንግዲህ የእንዳለ የእሷ የምትይዘው ንብረት በሙሉ እኩሌታ ነው የምፈልገው እያለ እያስጨነቃት ነው ያለው። ስለዚህ አምራን በጣም እንግዲህ ግራ ገብቷታል። እንግዲህ ሞባይሉን ገስዳበት ነበር፣ በሞባይል ውስጥ ያለ ብቻ ቪዲዮ እዛ ውስጥ ብቻ ያለ መስዷት ነበር። ነገር ግን ደግሞ ኤርሚያስ እንደዛ አይነት ሰው አይደለም። ጭራሽ ከዛ በላይ ሌላ ላይ እንዳለ ነው የነገራት ማለት ነው። ስለዚህ አሁን ላይ እንግዲህ አምራን ምን ማድረግ እንዳለባት ግራ ገብታለች። ነገር ግን ምንም ምርጫ የላትም። ኤርሚያስ ያላትን ነገር የማታደርግ ከሆነ እሱ አሁን ላይ በያዘባት ቪዲዮ ብቻ ሳይሆን እንደገና በተገናኙ ቁጥር ሁሉንም እንግዲህ ሳውንዶች ሪከርድ እያደረገ የሚያወሩትን ነገር ያንን ደግሞ እንደ መረጃ እየያዘባት ነው የሚገኘው። ስለዚህ አምራን እንግዲህ ምርጫ የላትም ብዬ ነው ማስበው። ሌላው ጉዳይ ደግሞ እንግዲህ አሁን ላይ ወይዘሮ ዘምናሽ ባል ወይም ደግሞ የዳግም አባት ከእስር ቤት አምልጧል። እንግዲህ ሰንበቱ ከእስር ቤት አምልጦ ነው አዲስ አበባ የመጣው ማለት ነው። እንግዲህ ሰንበቱ አዲስ አበባ እንደገባ ነው ለዳግም ለልጁ የደወለለት። እንግዲህ አሁን ላይ የሰንበቱ ነገር ምንድን ነው? አሁን ላይ እንግዲህ ሲጋራ እያጨሰ ነው የነበረ ያለው። እንደገናም ደግሞ እንግዲህ ዳግም በሚችለው መልኩ ወይም ደግሞ ልጁ እንደምንም ብሎ አግኝቶት ምግብ እንዲበላ አድርጎታል ማለት ነው። እንግዲህ አሁን ላይ የሰንበቱን ወይም ደግሞ ወይዘሮ ዝናሽ የባሏን እዚህ መምጣት ካወቀች በኋላ ፊንት እንደበላች አይተናል ማለት ነው። እንግዲህ ወይዘሮ ዝናሽ አሁን ባለችበት ሁኔታ እንግዲህ ከአቶ ሌኩን ጋር ስለሆነች ይህኔ ትዳሬ ይበጠብጥብኛል። ወይም ደግሞ አሁን ላይ አቶ ሌኩን ሀብታም ስለሆነ ከእሱ ጋር ከተለያየች ድሃ እንደምትሆን ይታወቃል። እሱም ከአባረራት፣ ምክንያቱም የእሷ ምንም አይነት ገንዘብ እሱ የእሷ ምንም አይነት ገንዘብ ምንም አይነት እቃ ላይ ወይም ደግሞ ምንም አይነት እዛው ቤቱ ላይ ምንም ስለሌለ አቶ ሌኩን ነው እንግዲህ ያኑላ ነገር ቤቱንም ሁሉም ነገር ያፈራው ጥሩ ግሩ ማለት ነው። ነገር ግን አሁን ላይ ወይዘሮ ተዘናሽ የምትፈራው ምንድነው? ከዚህ የተደላደለ ህይወት ላይ ወይም ደግሞ ከዚህ ምቹ ህይወት ላይ እንዳልወጣ ብላ ፈርታለች። ይሄን ነገር አቶ ላይኩን ከሰማ ወይም ደግሞ ሰንበቱ ባሏ እንደሆነና ዳግም እንግዲህ ልጅዋ እንደሆነ አቶ ላይኩን ከሰማ ምንድነው የሚያደርገው ብላችሁ ነው የምታስቡት? እስኪ በዚህ ጉዳይ ሁላችሁም ሐሳብ፣ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንግዲህ ዳግሜ አሁን ላይ ሰንበቱን ካገኘው በኋላ ምግብ እንደምን ብሎ ጋብዞት ከዛ በኋላ ግን ሰንበቱ አሁን ላይ ሚስቴን ማየት እፈልጋለሁ ብሎ ዳግምን አስጨንቆታል እንግዲህ ዳግም ምንድን ያደረገው ሰንበቱ እንዳለው እንግዲህ አሁን ላይ ዳግም እንግዲህ እዛ ቤት ሳይወስደው ወይም ደግሞ ወይዘሮ ዝናሽን ሳያሳየው ቤት ተከራይቶለት እዛ እንደሚቆይ ቢነግረውም ነገር ግን ሰንበቱ ሚስቴን ካላየው ውጭ አልልም ብሎት ነበር ማለት ስለዚህ ይህንን ነገር ደግሞ ዳግም የአባቱን ነገር ማክበር ስላለበት ወይዘሮ ዝናሽ ቤት ወስዶታል እንግዲህ ሰንበቱ እዛ ቤት ከገባ በኋላ ደንግጧል ይገር በቤት ውስጥ ነው ያለችው ምቾት ላይ ነው ያለችው እዛ ቤት እንግዲህ ወይዘሮ ዝናሽ ወይም ደግሞ ሚስቱ እንዴት እንዳማረባት እያለ የነገራት ነበር ስለዚህ አሁን ላይ ሰንበቱ ያንን ቤት ካየ በኋላ ከዛ ቤት ንቅንቅ ማለት እንደማይፈልግ ነግሯቸው ነበር ሰንበቱ እንዳለው ከሆነ ወይዘሮ ዝናሽ እንግዲህ ከሰንበቱ ጋር ግንኙነት የነበራት መቼ ነው ከአቶ ሌኮን ጋር ከተጋባች በኋላ አንድ ልጅ ወልዳ ናሆምን ወልዳ ነበር። እንግዲህ ከሰንበቱ ጋር እየተገናኘችው ስለዚህ ከሰንበቱ ጋር ከተገናኘች በኋላ ነው ዳገመን የወለደችው። እንግዲህ አሁን ላይ ሰንበቱ ምን እያለ ነው ያለው? ከአንቺ ጋር ጊዜ ማሳለፍ እፈልጋለሁ ነው እያላት ያለው። ምክንያቱም ያኔም ቢሆን እንግዲህ አቶ ላይኩን የእሷ ባል እንደሆነና ከሱ ልጅ እንደነበራት የዛኔም እንግዲህ ባለትዳር ሆና እኔ ጋር እስከመጣች ድረስ አሁንም ምንም ምክንያት እንዳደረግልብኝ ብሏት ነበር ማለት ነው። ነገር ወይዘሮ ዝናሽ አሁን ላይ ያንን ተሳስታ እንደነበርና ከዚህ በኋላ ደግሞ ይህን ነገር ማድረግ እንደማትፈልግ ነው እየነገረችው ያለችው። ሰንበቱ ግን እየሰማት አልነበረም። በዚህ መሃል ነው እንግዲህ ዳግሜ ሰንበቱን ይዞ ለመውጣት ወይም ደግሞ እንሂድ ብሎ ይዞት ሊወጣ ነበር። እንግዲህ ወይዘሮ ዝናሽ ምንድን ያለችው ዳግሜን ነው እየተናገረችው። ምክንያቱም አሁን ላይ ይህ ነገር ከተሰማባት ሁሉም ነገሯ እንደሚበጠበጥና ብቻዋን እንደምትቀር ግልጽ ነው። ስለዚህ ወይዘሮ ዝናሽ ዳግመን ምንድን ያለችው ይህን ሰውዬ ከዚህ ቤት አውጣልኝ። እንግዲህ አሁን ላይ እንኳን ባህሌን እንኳን እያለች አይደለችም፣ በስም እንኳን እየጠራችው አይደለችም። ዳግም ደግሞ የወይዘሮ ዝናሽን ንቀት እያየ በጣም ነው እየተናደደ ያለው ልጅዋ። ምክንያቱም የሚሆነው ምንድነው እንግዲህ ወይዘሮ ዝናሽ ለሰው ልጅ ምንም ያል ነገር ሪስፔክት እየሰጠች ስላልሆነ እና እንግዲህ ልጅዋንም እንኳን አሁን ላይ ሪስፔክት ሰጣው እንደማታናግረው ግልጽ ነው አሁን ደግሞ በአባቷ በአባቱ ስትመጣበት በጣም ተናዷል ዳግሜ እንግዲህ የወይዘሮ ዝናሽን ውርደት ማየት ነው የፈለገው ዳግሜ እንግዲህ ወይዘሮ ዝናሽ ወልዳው አባቱ ጋር ሰንበቱ ጋር ከጣለችው በኋላ እንግዲህ ተምሮ ኮምፒውተር ሳይንስ ተመርቆ እንደተቀመጠ ግልጽ ነው ማለት ነው እንጂ ቦዘኒ እንዳልሆነ ነግሯታል የዚህን ያክል ደግሞ እንግዲህ የለፋው ማነው አባቱ ነው ወይዘሮ ዝናሽ ዞር ብላ ሳታያቸው አባቱ ግን ሰንበቱ ይህንን ነገር እስከሚደርስ ወይም ደግሞ እዚህ ደረጃ እስከሚደርስ ድረስ መስዋዕትነትን እየከፈለው ሰንበቱ ነው ማለት ስለዚህ እንግዲህ አሁን ላይ ሌኩንን አናግሮት እንደምንም ብሎ እዚ መስሪያ ቤት ውስጥ ዳግምን እንዲያግዘውና በዛው ሰዓት ደግሞ እንግዲህ ኑሃሚንን ኮምፒውተር ስለማትችል እዛ እሷም ስለተቀጠረች እንዲያሰለጥናት ነግሮታል እንግዲህ ዳግም በጣም ነው ደስ ያለው አቶ ለይኩን ይህንን ስራ ሲሰጠው በጣም ነው ደስ ያለው። ምክንያቱም ጭራሽ የኑሃሚን አጋዥ በመሆኑ በጣም ነው ደስተኛ። ምክንያቱም ዳግም ኑሃሚንን በጣም እየወደዳት እና እያፈቀራት ነው። ጭራሽ በጣም ከሷ ጋር መቀራረብ እየፈለገ ነው። የምንድን ነገር ያደረገው በሷ ነገር ላይ ምንም ያህል ነገር ጥፋትና ተንኮል ስላላየባት፣ እስከዛ ድረስ ኑሃሚን ለሰው ጥሩ የምታስብና ለሰው የምትጨነቅ ሴት መሆኗን ካየ በኋላ ነው እሱም እንደዛ ያፈቀራት። እንግዲህ ልጇንም ልታጣው ስትል ያንን መድኃኒት ወስዳ በዛ መሃል እንግዲህ ዳግም ሄዶ ባያስ ጥላትና ብትጠጣው ኖሮ እንግዲህ እሷም ልጁም አይተርፉም ነበር ማለት ነው። ስለዚህ ዳግሜ በዛ ሳ ስለደረሰላት የኑሃሚንም እንግዲህ ውጣ ወረዶችን በትንሹ ስለተመለከተና ስላየ ለኑሃሚን በጣም ነው የሚያዝን። ስለዚህ ዳግም እንግዲህ ይህን ነገር ላይኮን ሲለው ደስ ብሎታል የባሰ ለይቁን ለዳግም እድልን የፈጠረለት ኑሃሚንን ለማግኘት ማለት ነው። እንግዲህ ኑሃሚንን ያንም ቢሆን ዳግም ምንድነው ያላት፣ ለምን አንገናኝም ለምን እራት አልጋብዥም ብሏት ነበር። ምክንያቱም ጓደኛ አለሽ ፍቅረኛ አለሽ ብሎ ጠይቋት እንደነበርም ግልጽ ነው። እናም ይሄን ነገር ደግሞ እየጠየቀበት ምክንያት ያው ዞሮ ዞሮ ከሷ ጋር መቀራረብ እንደፈለገ ያስታውቃል። ነገር ግን ኑሃሚን ደግሞ አሁን ላይ ናሆሜ ላይ ሻፍዳበታለች። በቃ ምንም ቢሆን ናሆሜ ከአምራን ጋር እንዲጋባና እንዲሆን እንዲሆን አትፈልግም። እሷ እንደምታፈቅረው ግልጽ ነው ማለት ነው፣ አልተናገረችም እንጂ ከአምራን ጋር የሚሆነውም ነገር ወደፊት እንዳትጎዳውና እሱንም ተጠቅማበት እንዳትጥለው ፈርቷል። ምክንያቱም አሁን ላይ ናሆሜ ለአምራን እንደገና ፍቅ እንደተመለሰና አሁንም ቢሆን እንደሚያፈቅራት ተነግሯታል። ነገር ግን ኑሃሚንም እንደዛው በዚሁ ቅስፈት ነው ኤርሚያስን በዛ ሰዓት እየወደድኩት እሱ ግን ቁማር የተጫወተብኝ በሞ የተበላሁት በልቤ ቁማር ይዤ ብለዋል። ስለዚህ ይህንን ነገር ደግሞ ናዋሚ ሲሰማ ትንሽ ግራ ገብቶታል ማ ስለዚህ ይህ ነገር በእኔ ላይ ይፈጠርብኛል ብሎ ስለሚያስብ ያው ናዋሚን ያለችው ነገር ቅር ያሰኘዋል ብዬ ነው ማስበው። ናዋሚን ግን ያው ናዋሚን ለመቅረብ እና ከእሱ ጋር ለመሆን ስትል እንግዲህ ይህንን እድል እየፈጠረች ያለ ይመስለኛል ብዬ ነው ማስበው። እስኪ ናዋሚን እንዴት ነው ለናሆም ሻፍታበታለች? እንግዲህ የሆነ ምልክቶች እያሳየች ነው ወይስ አይደለም የሚለውን እስቲ እናንተ በዚህ ጉዳይ ሁላችሁም ሀሳብ አስተየታችሁን ኮመንት ላይ ያስቀምጡልኝ። እንግዲህ አሁን ላይ አቶ ላይኮን መጥቶ ሰንበቱን ተተዋውቁታል፣ የዳግም አባት መሆኑን እንግዲህ ሰንበቱም አዎ የዳግም አባት ነኝ ብሎ ተተዋውቋል። እዛ ጋ እንግዲህ ወዘ ወዝናሽን አላሳጧትም ዝምን ያሉት ስለዚህ እንግዲህ ያው አቶ ላይኩን ደግሞ ደግ ይዋ ስለሆነ እንዲያርፍ ቢጠይቀውም ነገር ግን ዳግሜ ያው ፂሙን መላጨት እንዳለበት ፋን ለማለት ብሎ እንደምንም ብሎ ዳግም አስወጥቶታል እንግዲህ ወይዘሮ ዝናሽ ዛሬ በዚህ ነገር ላይ እንግዲህ ተርፋለች ብዬ ነው ማስበው ነገር ግን እንግዲህ ወይዘሮ ዝናሽ በዚሁ መንገድ ላይ እንዴት ነው ወደፊት ልትቀጥል የምትችለው ነው እንግዲህ አሁን ላይ እንዲህ የፈራች እንዲህ እየተሳቀቀች ወደፊት እንዴት ነው ልታደርግ የምትችለው ይህ ነገር አንድ ቀን ከወጣባትስ ምንድን ነው የምትሆነው የሚለውን በጣም ያስፈራል ምክንያቱም ዳግሜ ነግሯታል። አንድ ቀን ወያንቺ ወይኔ ልናወራው እንችላለን ልጅሽ መሆኔ ለነገራቸው እችላለሁ ብላ ብዙ ስለነበር ይህ ነገር ደግሞ አንድ ከተነገርባት ወይዘሮ ዝናሽ ከባድ ሁኔታ ውስጥ የምትገባ ነው የሚመስለኝ። እስኪ እናንተስ እንግዲህ አቶ ላይኩን ይህን ነገር ቢሰማስ ምንድን ነው የሚለው ነው ብላቸው የምታስቡ? ምክንያቱም አቶ ላይኩን እንግዲህ ለወይዘሮ ዝናሽ ታማኝ ባል ሆኖ ነው እስከ ዛሬ ድረስ ደፋ ቀና ብሎ ለልጆቹም ለቤተሰቡም እንግዲህ ህይወት ለማቃናት ሲታክር የነበረው ነገር ግን ይህንን ደግሞ ሲሰማ አቶ ሌኩን እያለ እንግዲህ በእሱ ላይ ማቅጣ ከሰንበቱ ጋር መሆኗ ቢሰማ ምንድንነው የሚለው የሚለውን እስኪ እናንተ በዚህ ጉዳይ ሁላችሁም ሀሳብ፣ አስተያየታችሁን ኮመንት ላይ አስቀምጡ። እንግዲህ አሁን ላይም ቢሆን ሌላው ጉዳይ ኤርሜያስ ምንድን ነው እያደረገ ያለው እንግዲህ ኑሃሚን ልጁን እንዳስወረደችበት ነው እያሰበ ያለው። ነገር ግን ኑሃሚን እንግዲህ ሁሉን ነገር ነግረዋለች ልጁን እንዳላስወረደችና ነገር ግን በሕክምና ሳይተት ያ ነገር እንደተነገራት ነው የነገረችው። ስለዚህ አሁን ለሱ ምንም አይነት ስሜት እንደሌላትና ዞር እንደሌላት ነው እየፈለገች ያለችው። ስለዚህ ኤሚያስ ደግሞ እንግዲህ በሴቶች ላይ ወይም ደግሞ እንዲ ያደረገው ነገር ምንድነው እንግዲህ ከአምራን በፊት ቦኒ ሴት ስለተከዳ እሱ ወድወት እሷ ግን እንግዲህ ሙድ ስለያዘችበትና ስለተከዳ አምራንንም ቢሆን ኑሃሚንም እንግዲህ እንደገና ደሞ የሚለይም እየተጫወተ ያለው በዛች ምክንያት እንደሆነ እየነገራት ነው ያለው ለአምራን ስለዚህ ምንም አትፍረጅብኝ ብሎ ያታል ለአምራን። አሁንም ቢሆን አምራንን እያስፈራራት ያለው ለምንድን ነው? አንደኛ ነገር የገባበት እንግዲህ ናሆምን ለማጥመድ ለሁለት ነው እዛ ስራ ውስጥ የገቡት። ነገር ግን አምራን ብቼን ልስራ ስትል ነው እንግዲህ ናሆም። እንግዲህ ኤርሚያስ አሁን ላይ ከአምራን ጋር ናሆምን ለማጥመድ አብሎ ነው የገባው። ስለዚህ ኤርሚያስ አሁን ላይ አምራን ብቻውን ብቻዋን ሆና የናውምን ሁሉም ነገር ለመብላትና ለመወሰድ ካሰበች እንደማይሆንላት ነው የተናገረው። ስለዚህ መቼም ቢሆን ኤርሚያስ አምራንን እንግዲ ብር መቀፈሉ መቀበሉ አይቀርም ማለት ነው። በዚህ ቪዲዮ እያስፈራራት እንደገና ደግሞ እንደዚህ አይነት ቪዲዮዎችን ወይም ደግሞ እንደዚህ አይነት ሳውንዶችን እንግዲህ አሁን ላይ ምን እያላት ነው? እንደማታፈቅዱ ይኳቃለሁ እያለ እየነገራ ስለሆነ ያንን ነገሮች ደግሞ እንዳለ አጠራቅሞ ሳውንድ ሪከርድ ስለያዘባት እያስፈራራት፣ እንግዲህ አምራን ሁሌ እንደሚቀበላት ግልጽ ነው ማለት ነው። አምራን ግን እየወደደችው እየከዳችው ነው። እየወደደችው ነበር ኤርሚያስን። ኤርሚያስ እንግዲህ በአምራን ላይ ኑሃሚንን ይዞ እየጠበቃት ማለት ነው። ስለዚህ ኤርሚያስን በኒ በኩል ጥፋት አለበት ብዬ ነው ማስቡ። እስኪ እናንተ በኤርሚያስ ጉዳይ ምንድን ነው የምትሉት? ሁላችሁም እስቲ ሀሳብ አስተያየታችሁን ኮመንት ላይ እንግዲህ አውሌ አብራን ኤርሚያስ አጭሷት ወይም ደግሞ እንግዲህ እያናደዳት አውሌ ናኦሜ ጋር መታለች። ናኦሜ ሁ እንግዲህ የአባት እየሆነ ወይም ደሞ የአቶ ላይኩንን ስራ ተረክቦ እንግዲህ ቢሮ ውስጥ ድርጅቱን እየተቆጣጠረና እየሰራ ስለሚገኝ እስቲ ሌው በማለት እንግዲህ ስትሄድ ነው እንግዲህ ኑሃሚን እዛ ስራ ላይ ስለተቀጠረች እንግዲህ አጠገብ ላጠገብ ያየቻቸው ማለት ነው። ነገር ግን ምንም አልተፈጠረም። ነገር ግን አምራን በዚህ ሁኔታ ውስጥ እንግዲህ ሁለቱን ስታያቸው የሆነ ነገር ልጠረጠር ትችላለች ብዬ ነው ማስበው። እንግዲህ አምራንስ አሁን ላይ ምንድን ነው የምትለው ኑሃሚን የሚለውን እስቲ ሁላችሁን በዚህ ጉዳይ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ሰንበት ውስጥ እንግዲህ በወይዘሮ ዝናሽ ጉዳይስ ነገ ተመልሶ አለመምጣቱ ምን ዋስትና ይኖራታል ብዬ ነው ማስበው። ምክንያቱም አሁን ላይ ቤቱን አውቋል። ዳግም የፈለገ ቤት ቢከራይለት ወይዘሮ ዝናሽ ጋር ቤቱን መጥቶ ያስጨንቃታል ብዬ ነው ማስበው። ነገር ግን ወይዘሮ ዝናሽ ይበላት፣ ከዚህም በላይ ይገባታል። ምክንያቱም ለሰው ያላት ንቀትና ለሰው ያላት ተንኮል ራሱ ነው መልሶ እየከፈላት ማለት ነው። እንደገና ደግሞ ዳግሜ መቼም ቢሆን ከኑሃሚን ጋር እንደሚጀምር መቼ እንግዲህ ዳግሜ እንግዲህ ለወይዘሮ ዝናሽ ነግሯታል ኑሃሚን ጋር አብሮ ጓደኛ እንደሚሆንና ከዚህ በኋላ ማጠናከር ከሷ ጋር እንደሚፈልግ ነግሯታል ማለት ነው። እንግዲህ ሁሉ ተደራርቦባታል። እንግዲህ ወይዘሮ ዝናሽ የዘራችሁን እያጨደች ነው ያለችው። እስኪ እናንተ የዛሬውን እስ የኑሃሚን ኤፒሶድ የተመቻችሁና ሀሳብ አስተያየት ደግሞ ካላችሁ በዛው ክፍል ላይ ሁላችሁም ኮመንት ላይ ማድረሳችሁን እንዳረሱ እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ምስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።